እሰላሙአሌይኩም ወረህመቱላሂ ወበረካቱህ ደህና ነው የተከበራችሁ ተመልካቶች እንዴት ናችሁ ደህና ናቸው እያሉ አልሐምዱሊላህ ዛሬ እንግዲህ ቺዝ አብረን እንሰራለን እኔ የመጀመሪያ ጊዜ ነው የምሞክረው የጅግ አንድ ሊትር ወተት አለኝ በዚህ ግን ወተቱ አንዳንዴ ይበላሻል እና እንደዚ ተሞክሩታላችሁ አልተበጣጠሰም ከዛ ትጨምራላችሁ ማለት ነው ባአንድ ሌትር ወተት ምን ያክል ቺዝ እናመርታለን እናያለን። ይሄ እንግዲህ ወተቱን የላም ወተት ነው ገይስ ማንኛውም የአረብ ሀገር የምትኖሩ የፍየልም የናጋም ወተት ይሆናል። እጅ ጋ ደግሞ ሎሚ አለኝ። አንድ ፍሬ ሎሚ እቺ ሎሚ ጥብ አድርገን ጨምቀን ተመልሰን እንገናኛለን። እችን እስከምትሞቅ ማለት ነው። እናም ፋሚሊ እጅ ጋ እንትን አለኝ ወንፊት ማለት ነው። ይህን እጅ ጋር እናዘጋጃለን። ለእናንተን ልንልበት ከዛ ደግነ ወተታችን ይህንን ይመስላል። ማና ነው ወተታችን በእጃችን እንደዚህ አድርገን የዋለ ሞቅ ሲል ነው እንትኑ የምንጨምረው። እቺን እንትኗን ሎሚ ማነት ሎሚዋን ፍሬ ያለቻ ፍሬዋን እናወጣታለን። እና አሁን እንግዲህ ሞቅ ብሏል፣ በጣም መጋል የለበትም። እንደዚህ አድርገን ሎሚያችን እንግዲህ እኔ አችቶ ስለሌለኝ ነው ሎሚ የጨመርኩት። እናንተ ግን ያላችሁ ነገር መጨመር ትችላላችሁ። ረጋ ባለ እሳት መሆን ያለበት። ከዛም ማማሰያችሁን አስገብታችሁ እንደዚህ ታማስላላችሁ ጋይዝ። እንደዚህ አድርጋችሁ ቀስ አድርጋችሁ ማማሰል ነው ማለት ነው። እንደምታዩት ነው። በጣም መጋል የለበትም። እና ቺዙን ደግሞ ያው እንደዚህ አድርገን እንደምታዩት ነው። ይሄው እየወጣ ነው። አያችሁት፣ ከይስ አይቤ ነው የሚመስለው። እና እጃቸውን ማስለቀቅ የለባቸውም። ምክንያቱም አይቤ እንዳይሆን ማለት ነው። አይት ያ እንደምታይ ቺዛችን እንደዚህ እየሆነ ነው። በደንብ አድርገና ማስለዋለን። ባይዘይ ግን ያው እኛ ቤት ውስጥ ስለማንሞክር ነው እንጂ ማንኛውም የሚሸጡ ነገሮችን እንደዚቹ መስራት እንችላለን። ግን እኛ ቤት ውስጥ ስለማንሞክር የምንሰራው ወይም ደግሞ የሚሰራልን አይመስለንም። ግን ከሚገዛው የበለጠ የቤቱን በጣም ቆንጆ ነው። በእርግጥ ብዙ ጊዜ ፍሪጅ ውስጥ ላይቆይልን ይችላል። ግን እጅ ካልነካው ይቆያል። አሁን ይሄ እንዴት እንደምናደርገው አሳያቸዋለኝ። እኔም ለመጀመሪያ ጊዜ ነው የምሞክረው ማለት ነው እንደምታዩት እንትን እያለ ነው እና እዩት፣ ቺዛችን እንግዲህ እንደዚህ እየሆነ ነው። አያችት አሁን እሳቱን አጠፈዋለው። ስቶቩን አጠፍቼ በእንትኑን እንደዚች አርገን እናማስለዋለን፣ ምክንያቱም ይበቃዋል ከዚህ በላይ እንትን አናደርገው ማለት ነው። ራሱ እንትን ይላል፣ ይያያዛል። እናም ፋሚሊ እዚህ ጋር እንትን አለኝ፣ በረዶ አለኝ። በረዶ ጨምርበታለሁ ውሃው ላይ